ማመን ያቃተው የእስራኤል ሀያልነት የ24 ሰዓት ጊዜ ለእስራኤል ሀያላኖቹ ሰጥተዋታል። የግሎባል ሱሙት መርከቦች መያዛቸውን የግሎባል ሱሙት መርከቦች መያዛቸውን ተከትሎ የዓለም አይን ሁሉ እስራኤል ላይ ሆኗል። ሀገራቱ የ24 ሰዓት ማስጠንቀቂያ ለእስራኤል ሰጥተዋል። እስራኤል መርከቦቹን ከነ አክቲቪስቶቹ ማገዷን ተከትሎ የሰሜን ኮሪያው ኪም ጆንግ ኡን ለእስራኤል ከባድ ማስጠንቀቂያ ሰጥተዋል። በሃያ አራት ሰዓታት ውስጥ የያዘቻቸውን የፍሎቲላ ሱሙድ መርከቦችንና እሷ ላይ ያሉትን አክቲቪስቶች በአስቸኳይ እንድትለቅ ሀያላኑ አስጨናቂ ትዕዛዝ ለእስራኤል ልከዋል። በ2025 መጋቢት መጀመሪያ ላይ የግሎባል ሱሙድ ፍሎቲላ ተብሎ የሚጠራው ትልቅ የእርዳታ መርከቦች ጉዞ ወደ ጋዛ ተጀመረም። ይህ ጉዞ ከ44 ሀገራት በላይ የተውጣጡ ከ500 በላይ ሰዎችን ያካተተ ሲሆን ታዋቂዋ የስዊድን አክቲቪስት ግሪታ ቱንበርግ እና ሌሎች የፓርላማ አባላት፣ ጋዜጠኞችና ና የሰብአዊ መብት ተሟጋቾች ተሳትፈዋል። ዓላማቸው የጋዛ ህዝብን ለመርዳት ምግብ መድኃኒትና የጤና መሳሪያዎችን ማድረስና እስራኤል በ ዛዛ ላይ የምታደርገውን የባህር ገዳ መቃወም ነበረም። ነገር ግን እስራኤል ይህን ጉዞ በግድ አግዳለች። ይህም ባለም ዙሪያ ትልቅ ተቃውሞና ማስጠንቀቂያ አስመስቷል። ሰላም ጤና፣ ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ ከላይ ባስደመጥናችሁ ረሰ ጉዳይ ከእናንተ ጋር አብረን ቆይታ እናደርጋለን። አብራችን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጽጌ ሊንካ እንደተለመደው በላይክ በኮመንት በሽር በከበረ ስጦታቸው አብራችሁን ቆዩ። ሰናይ ቆይታ

እስራኤል ግን ይህን ጉዞ እንደ ፕሮቬኬሽን ወይ ደግሞ ቀስቃሽ ድርጊት ብላ ገልጻው በግድ አግዳለች። በመጋቢት አንድ ቀን 2025 የእስራኤል ባህር ኃይል መርከቦቹን በዓለም አቀፍ ውሃ ውስጥ በመጠቀም ድሮኖች፣ ተንቀሳቃሽ መሳሪያዎችና የድምፅ ጥቃቶችን ተጠቅሟል። ከ500 በላይ አክቲቪስቶችን የያዙና መርከቦቹንም ወደ እስራኤል ወደቦች አሽዶድ እና ሃይፋ ወሰዷቸው። እስራኤል እርዳታው በሌላ መንገድ እንዲደርስ ተናግራለች። ነገር ግን አክቲቪስቶቹ ይህን አልተቀበሉትም። ምክንያቱም አላማቸው እገዳውን መስበርና በቀጥታ ለጋዛ ህዝብ መርዳት ነበረም። የእስራኤል ድርጊት በዓለም ዙሪያ ተቃውሞዎችን አስነስቷል። ብዙ ሀገራትና ድርጅቶች ይህንን እርምጃ በግልጽ ተቃውመዋል። ለምሳሌ ቱርክን እናንሳም። የእስራኤል ድርጊት በህግ ያልተፈቀደ ብላ ገልጸው በ24 ሰዓት ውስጥ ምላሽ እንድሰጥ ጠይቃለች። ኮሎምቢያና ፓኪስታን ተከተሉ። የእስራኤል እርምጃ በጠንካራ ቃላት ተቃውመውታል። ደቡብ አፍሪካ የኢኮኖሚክስ ፍሪደም ፋይተርስ ኢኤፍኤፍ የእስራኤል ኤምባሲ እንዲዘጋ ጠይቋል። ጣሊያን በሮምና ሚላኖ በሺዎች የሚቆጠሩ ሰዎች ተቃውሞ ያደረጉ ሲሆን የጣሊያን ሰራተኞች ማህበር ሲጂአይኤል የእስራኤልን ጥቃት ተቃውሟል። ሰሜን ኮሪያም የሰሜን ኮሪያ መሪ ኪም ጆንግ ኡን እስራኤልን በጠንካራ ማስጠንቀቂያ አስፈራርቷል። ግሪታ ቱምበርግን ለመጠበቅ እንኳን የኒውክለር ማስፈራሪያ ሰጥቷል። ነገር ግን ይህ የፖለቲካ መግለጫ እንጂ ተግባራዊ ማስፈራሪያ ላይሆን ይችላል ሲሉ የተናገሩ ቢኖሩም በተጨማሪም በስፔን በፈረንሳይና ሌሎች የአውሮፓ ሀገራት ተቃውሞ ተካሂደዋል። በማህበራዊ ሚዲያ ላይ ብዙ ሰዎች የእስራኤልን ድርጊት ተቃውሞ ለጋዛ ህዝብ ድጋፍ አሳይተዋል። ለመሆኑ ይህ የእስራኤል ሀያልነት ኬት የመጣ ነው? ስለምንስ እነዚህን ሁሉ ሀገራት አልሰማለች እስራኤል? ይህ ድርጊት የሀገሪቱን ወታደራዊና ፖለቲካዊ ጥንካሬ በግልጽ ያሳያል። እስራኤል በመካከለኛው ምስራቅ ካሉ ሀገራት መካከል በጣም ጠንካራ የባህር ኃይልና የቴክኖሎጂ ችሎታ አላት። እሱንም አስመስክራለች። ይህን ፍሎቲካን ለማገድ እስራኤል ዘመናዊ ድሮኖች፣ የባህር መርከቦችና የማሰብ ችሎታ ያላቸውን መሳሪያዎች ተጠቅማለች። በተጨማሪም እስራኤል የጋዛን የባህር እገዳ ለመጠበቅ የምታደርገው ጥረት በዚህ ድርጊት ታሳይታለች። ይህም በዓለም አቀፍ ደረጃ ተወዳጅነትን ባያመጣም የሀገሪቱ የውሳኔ ችሎታና ጥንካሬን ግን ሳያደንቁ አላለፉትም የ2010 ደግሞ የፍሎቲካን ጥቃት ለማስታወስ እስራኤል በዚያ ጊዜ ተመሳሳይ እርዳታ መርከቦችን በማጥቃት ዘጠኝ ሰዎች መሞታቸው ተከትሎ ነበረም። የክስተት እስራኤልን ባለም አቀፍ ደረጃ ተቃውሞ ገጥሟታል። እናም የ2025ቱ ፍሎቲላ እንደገና ተመሳሳይ ተቃውሞዎችን አስነስቷል። ይህ የእስራኤል ጠንካራ አቋምና የውሳኔ ችሎታ በዓለም ዙሪያ ቀጠል ሆኗል። ጋዛ ለብዙ ዓመታት በእስራኤል የባህርና የመሬት እገዳ ስር ትገኛለች። ይህ እገዳ የጋዛ ሕዝብ መሰረታዊ ፍላጎቶች ምግብ፣ መድኃኒት፣ ኤሌክትሪክ ለማግኘት አስቸጋሪ አድርጎታል። የግሎባል ሱሙድ ፍሎቴላ ዓላማ ይህን እገዳ በመስበር የጋዛ ሕዝብን ለመርዳትና ዓለም አቀፍ ትኩረት ወደ ጋዛ ለመሳብ ነበርም አክቲቪስቶች እንደሚሉት ይህ የሰብአዊ ግዴታ ነው፣ እናም እኛ አንቆምም ብለዋል። በተለይም ደግሞ ብራዚላዊው አክቲቪስት ቲያጎ አቬላ ይህ መልእክት በግልጽ አስተላልፏል። ሀያላኑ የእስራኤልን ሀያልነት ለምን መቀበል አቃታቸው? 1967 ጁን 5 እስከ 10 እስራኤል በግብፅ፣ ዮርዳኖስና ሲሪያ ላይ ጦርነት ጀመረች። በፈጣን ወታደራዊ ስልትና የላቀ ስለላ መረጃ እስራኤል የግብጽ አየር ኃይልን በመግዛት ጋዛን፣ ምዕራብ ባህር ዳርቻን፣ ሲናይን፣ የጎላን ኮረብታዎችና ምስራቅ ኢየሩሳሌምን ተቆጣጠረች። እስራኤል ዘመናዊ ወታደራዊ መሳሪያዎች፣ የተዋጣለት የአየር ኃይልና በአሜሪካ ድጋፍ ተጠቃሚ የሆነች ሀገር ነች። የአረብ ሀገራት ቅንጅታዊ ጉድለትና ያልተጠበቀ ጥቃት ድሏን አረጋግጧል። የድል እስራኤልን በመካከለኛው ምስራቅ ወታደራዊ ኃይል በመካከለኛው ምስራቅ ወታደራዊ ኃያል አድርጎ ጋዛንና ሌሎች ግዛቶችን እንድትቆጣጠር አድርጓታል። ይህ የአሁኑ የጋዛ ውጥረት መነሻ የሆነው ታዲያ ያ ነው። እስራኤል ከ2007 ጀምሮ ጋዛን በባህር በአየርና በየብስ እገዳ ተግባራዊ አድርጋለች። ይህ እገዳ የሐማስን ወታደራዊ እንቅስቃሴ ለመግታት ነው የተባለ ሲሆን ግን የጋዛ ህዝብ በምግብ መድኃኒትእና ነዳጅ እጥረት ምክንያት ተሰቃይቷል። እስራኤል እንደምትለው ጋዛውያን እነዚህን ሰዎች ደብቃለች ነው ወደ መጋቢት ከአርባ አራት ሀገራት የመጡ አምስት መቶ አክቲቪስቶች ደግሞ በአርባ አምስት መርከቦች ላይ እርዳታ ለጋዛ ለማድረስ ሲሉ ሞከሩም። እስራኤል ግን መርከቦቹን በዓለም አቀፍ ውሃ ውስጥ በድሮኖች እና በባህር ኃይሏ አገደች፣ እናም ተሳታፊዎችን ወደ አሽዶድና ና ሀይፋ ወሰደች። እስራኤል እገዳው የሀማስ መሳሪያ እንዳይገባ ለመከላከል እንደሆነ ተናግራለች። የእርዳታ መርከቦችን ማገቷ የደህንነት ጥበቃ ነው ስትል ምላሽ ሰጠች። ብዙ ሀገራትና ማህበረሰቦች የጋዛ እርዳታ መርከቦችን መታገድ ተቃውመዋል። ነገር ግን ይህ ድጋፍ ለጋዛ ሰብአዊ ችግር ነው ወይስ የእስራኤልን ተቃውሞ የሚለውን ደግሞ መፈተሽ አለብን። ጋዛ ለዓመታት በእገዳ ስር ትሰቃያለች። የተባበሩት መንግስታት መረጃ እንደሚያሳየው ከሁለት ሚሊዮን በላይ ነዋሪዎች በምግብ ውሃና መድኃኒት እጥረት ይሰቃያሉ። እንደ ቱርክ፣ ኮሎምቢያ፣ ፓኪስታንና ደቡብ አፍሪካ ያሉ ሀገራት ይህን እንደ ሰብአዊ ቀውስ ተቃውመውታል። በጣሊያን ተቃውሞዎችና የግሪታ ቱምበር ማድረግ ተሳትፎ ይህን ያረጋግጣል። ብዙ ሀገራት በተለይ በአረብና በሙስሊም ዓለም የፓሌስቲናውያንን ራስ በራስ መወሰን መብት ይደግፋሉ። ድጋፍ በተለይ በእስራኤል የተያዙ ግዛቶች ላይ ያተኮረ ነው። ቱርኪ የእስራኤልን እገዳ ህገወጥ ብላ የምትቃወም ሀገር ናት። ደቡብ አፍሪካ ደግሞ የእስራኤል ኤምባሲ እንዲዘጋ ጠይቃለች። እነዚህ እርምጃዎች ለጋዛ ህዝብ ሰብአዊ ድጋፍ እንደሆኑ ይታያሉ። አንዳንድ አረብና ሙስሊም ሀገራት ከእስራኤል ጋር በ1948 በመመስረቷ ጀምሮ ተቃውሞ አላ ያላቸውም የታሪካዊ ጠላትነታቸውን ያሳያል። ይህ ተቃውሞ በፖለቲካ ግዛት መፈናቀል፣ በ1967 ጦርነትና በእስራኤል የተያዙ ግዛቶች ላይ ያተኮረ ነው። እንደ ሰሜን ኮሪያ ያሉ ሀገራት የእስራኤል እርምጃ መቃወማቸው የፖለቲካ ጥቅም ለማግኘት እንደሆነ ይታያል። ለምሳሌ የኪም ጆንግ ኡን መግለጫ የእስራኤል ተቃውሞን የፕሮፓጋንዳ አካል ነው ተብሎ ይገመታል። በአንዳንድ ሀገራት፣ በተለይ በመካከለኛው ምስራቅ የእስራኤል ተቃውሞ ከሀገራዊ ማንነትና ከፓለስቲና ጉዳይ ጋር የተቆራኘ ነው። ይህ ጥላቻ ተብሎ ሊገለጽ ይችላል። ነገር ግን በታሪካዊና በፖለቲካዊ ምክንያቶች የተቀሰቀሰ ነው። እስራኤል በመካከለኛው ምስራቅ እጅግ ዘመናዊ የጦር መሳሪያዎች ያሏት ሀገር ናት። ለምሳሌ የተሻሻሉ ድሮኖች፣ የባህር ኃይል መርከቦችና የስለላ ስርዓቶች የግሎባል ሱመድ ፍሎቲላን በቀላሉ መግታቷ ይሄን ሀያልነቷን ይመሰክራል። እስራኤል ከአሜሪካ በአመት ቢሊዮን ዶላር ወታደራዊና የስለላ ድጋፍ ታገኛለች። ይህም ከ1967 ጀምሮ የተጠናከረ ነው። እስራኤል ጋዛን መቆጣጠሯን እንደ ደህንነቷ ጥበቃ የምትከራከር ናት። በተለይ ደግሞ ከሐማስ የሚመጣውን ስጋት ለመከላከል ብዙ ሀገራትና አክቲቪስቶች የጋዛን ሰብአዊ ቀውስ ለመፍታት ይንቀሳቀሳሉ። ይህ ድጋፍ በፖለቲካዊ መንስኤና በሰብአዊ መብቶች ላይ ያተኮረ ነው። ለምሳሌ በጣሊያን የተካሄዱ ተቃውሞችና የተባበሩት መንግሥታት ዘገባዎች የጋዛን ሁኔታ በዓለም አቀፍ ደረጃም አጉልተዋል። አንዳንድ ሀገራት ግን እስራኤልን መቃወማቸው በታሪካዊ ግጭቶች፣ በፖለቲካ ጥቅም ወይም በርዕዮተ ዓለም ላይ የተመሰረተ ነው። ለምሳሌ እንደ ሰሜን ኮሪያ ያሉ ሀገራት የእስራኤልን ተቃውሞ ለፖለቲካ ጥቅም ይጠቀሙበታል። ይህ በከፊል ጥላቻ ተብሎ ደግሞ ሊገለጽ ይችላል። ነገር ግን በታሪካዊና በፖለቲካዊ ምክንያቶች የተቀሰቀሰ እንደሆነ መዘንጋት የለበትም። የአብዛኞቹ ሀገራት ተቃውሞ በጋዛ ሰብአዊ ቀውስ ላይ ያተኮረ ነው። ነገር ግን አንዳንድ ሀገራት የፖለቲካ ወይም ደግሞ ታሪካዊ ተቃውሞን ይጨምራሉ። ለምሳሌ ቱርክና ደቡብ አፍሪካ በሰብአዊ መብቶች ላይ ያተኮሩ ሲሆን፣ አንዳንድ ሌሎች ሀገራት የእስራኤልን ሕልውና በፖለቲካዊ ምክንያቶች ይቃወማሉ። የእስራኤል ወታደራዊ ሀያልነት ከ1967 ጀምሮ በዘመናዊ መሳሪያዎች በአሜሪካ ድጋፍና በስልታዊ ቅንጅት ተረጋግጧል። የጋዛ እገዳና የፍሎቲ መታገድ ይህንን የእስራኤልን ጥንካሬ አጉልቶ አሳይቷል። የዓለም አቀፍ ማህበረሰብ ተቃውሞ በአብዛኛው በጋዛ ሰብአዊ ችግር ላይ ያተኮረ ነው። ነገር ግን በአንዳንድ ሀገራት ውስጥ ታሪካዊና ፖለቲካዊ ተቃውሞ ደግሞ ይታያል። ስለዚህ ይህ ድጋፍ ለጋዛ ሰብአዊ ቀውስና ለፖለቲካዊ መንስኤ ነው። ነገር ግን በአንዳንድ ሁኔታዎች የእስራኤል ተቃውሞ በፖለቲካዊ ጥቅም ወይም ደግሞ በታሪካዊ ጥላቻ የተቀሰቀሰ እንደሆነ ይናገራሉ። አንዳንድ የታሪክ ጸሐፊዎች ይህን ጥያቄ ያነሳሉ። እስራኤል ጋዛ ላይ የምታደርገው ነገር ራስን ለመከላከል፣ አሸባሪዎችን ከምድር ለማጥፋት የሚል ምክንያት እንዳላት ይናገራሉ። እስራኤልን የሚነካኳት ሐማስና ሌሎች አሸባሪዎች ናቸው። ታዲያ ይህ ሁሉ ሀገር እስራኤልን ከሚቃወም የጋዛ ነዋሪም ሆነ ሌሎች እስላማዊ ሀገራት ለምን አሸባሪዎችን አሳልፈው አይሰጡም ሲሉ ይጠይቃሉ። የእስራኤል በጋዛ ላይ ያላት እርምጃና የዓለም አቀፍ ማህበረሰብ ምላሽ ውስብስብ ቢሆንም በታሪካዊ ፖለቲካዊ፣ ሃይማኖታዊና ሰብአዊ ምክንያቶች እየተጠናከረ ነው። የእስራኤል አቋም፣ የሐማስ ሚና፣ እናም ለምን አንዳንድ ሀገራት ደግሞ የጋዛ ነዋሪዎችን ጨምሮ አሸባሪዎችን አሳልፈው እንደማይሰጡ ምላሹን አሁን እናያለን። ከእስራኤል አቋም እንጀምር። ራስን መከላከል። እስራኤል በጋዛ ላይ የምታደርገው ገዳ የአየር ጥቃቶችና የፍሎቲላ መታገድ ራስን መከላከል እንደሆነ ትናገራለች። በተለይ ሐማስ፣ የፍልስጤም እስላማዊ ጅሃድ እና ሌሎች ቡድኖች በእስራኤል ላይ የሚያደርጉት የሮኬት ጥቃቶች፣ የፍንዳታ ጥቃቶችና የግድያ ሙከራዎች እንደ ምክንያት እስራኤል ትጠቅሳለች። ለምሳሌ እንደ አውሮፓውያኑ የዘመን ቀመር 2023 ኦክቶበር 7 ሐማስ በደቡባዊ እስራኤል ላይ ባደረገው ጥቃት ከ1200 ሰዎች በላይ ተገድለዋል። እናም 250 ያህል ሰ ች ታግተው ታፍነዋል። የሐማስን አደጋ ስንመለከት እስራኤል ሐማስን እንደ አሸባሪ ድርጅት ትመድባለች። ይህም በአሜሪካ በአውሮፓ ሕብረት በካናዳ እና በሌሎች ሀገራት ይደገፋል። ሐማስ በጋዛ የፖለቲካዊና ወታደራዊ ቁጥጥር አለው፣ እናም እስራኤል ይህንን እንደ ስጋት ትመለከተዋለች። ስለዚህ እስራኤል እገዳውና ጥቃቶቹ ሐማስን ለመግታትና መሳሪያ እንዳያገኝ ለመከላከል እንደሆነ አበክራ ትናገራለች። ለምን ጋዛ ወይም ደግሞ ሌሎች ሀገራት አሸባሪዎችን አሳልፈው አይሰጡም የሚለው ጥያቄ የሚነሳል። ይህ ጥያቄ በርካታ ምክንያቶች አሉት። አንደኛውን እንመልከት። የሐማስ ቁጥጥር የጋዛ ነዋሪዎች አቋም። ከ2007 ጀምሮ ጋዛን በፖለቲካዊና በወታደራዊ መልኩ ይቆጣጠራል። ብዙ የጋዛ ነዋሪዎች ሐማስን ቢደግፉም ወይ ባይደግፉም በገዳው ምክንያት በምግብ በውሃና በመድኃኒት እጥረት እየተሰቃዩ ነው። ስለዚህ ለብዙዎች ሐማስ የመቋቋም ምልክት ሆኖ ይታያል፣ ምክንያቱም እስራኤልን በተደጋጋሚ የሚቃወም ስለሆነም። ሆኖም ይህ ማለት ሁሉም ነዋሪዎች የሐማስ ወታደራዊ እንቅስቃሴን ይደግፋሉ ማለት አይደለም። ጉዳቱ ግን የ የሚነካው ሁሉንም ነው። ሌላው የመረጃ እጥረትና ፍርሃት ነው። በጋዛ ያለው የሐማስ ቁጥጥር ማለት ነዋሪዎችን የሐማስ አባላትን መለየት ወይ መጋፈጥ አይችሉም ማለት ነው። ሐማስ በሲቪል አካባቢዎች ውስጥ ይሰራል። ይህም ለእስራኤል የታለመ ጥቃት እንዲከብድ ያደርገዋል። ነዋሪዎች ሐማስን ቢቃወሙም ወይ ደግሞ ባይቃወሙ የበቀል እርምጃ ሊያጋጥማቸው ይችላል። በሶስተኛ ደረጃ ሰብአዊ ቀውስ ነው። የጋዛ ነዋሪዎች በእስራኤል እገዳና በሐማስ አስተዳደር መካከል የተጣበቁ ሆነዋል። ብዙዎች ሐማስን መቃወም ከመግባባት ይልቅ የበለጠ ችግር እንደሚያመጣ ይሰማቸዋል። ለምሳሌ የተባበሩት መንግስታት መረጃ እንደሚያሳየው ከ80 ፐርሰንት በላይ የጋዛ ነዋሪዎች በምግብ እጥረት እንደሚሰቃዩ ነው። ይህም የሐማስን ተቃውሞ ለነሱ ሁለተኛ ደረጃ እድሚያም ያደርገዋል። ሌላው የእስላም ሀገራት አቋም ነው። የፖለቲካ መንስኤ ብዙ የእስላም ሀገራት እንደ ቱርክ፣ ኢራን፣ ኳታር እና ሌሎች የፓሌስቲናውያንን ራስ በራስ መወሰን መብት የሚደግፉ ናቸው። ሐማስ ምንም እንኳን በአንዳንድ ሀገራት እንደ አሸባሪ ቢፈረጅም በፖለቲካ ውስጥ የመቋቋም አካል ሆኖ ይታያል። ለምሳሌ ኢራን ሐማስን በገንዘብና በመሳሪያ ትደግፋለች፣ ምክንያቱም የእስራኤል ተጽዕኖ በመካከለኛው ምስራቅ ለመግታት ትፈልጋለችና። የፖለቲካ ጥቅሙን ስንመለከት አንዳንድ የእስላም ሀገራት የፓለስቲና ጉዳይ ለፖለቲካ ጥቅም ይጠቀሙበታል። ዋናው ነጥብ ይሄ ነው። ለነዚህ ለፓለስቲናውያን አስበው ሳይሆን ለራሳቸው የፖለቲካ ጥቅም ነው የሚጠቀሙበት ለምሳሌ፣ የፓለስቲና መንስኤ መደገፍ በአረብ ሀገር ውስጥ ተቀባይነትን ያመጣል። እናም ሐማስን መቃወም ወይም አሳልፎ መስጠት የህዝብ ተቃውሞ ሊያስነሳ ይችላል። የሐማስ ተቀባይነትን ስንመለከት ሐማስ በጋዛ ውስጥ ማህበራዊ አገልግሎቶች፣ ትምህርት ቤቶች፣ ሆስፒታሎች፣ የምግብ እርዳታ ይሰጣል። ይህም በነዋሪዎች ዘንድ የተወሰነ ድጋፍ አለው። ስለዚህ ሐማስን አሳልፎ መስጠት የጋዛ ህዝብ ተቃውሞ ሊያስነሳ ይችላል። ሌላው ህጋዊና ተግባራዊ ችግሮች ናቸው። ሐማስን አሳልፎ መስጠት ቀላል አይደለም። ሐማስ በጋዛ ውስጥ ተዋህዷል፣ እናም አባላቱን መለየትና መያዝ እጅግ ከባድ ነው። ከሰው ጋር ተመሳስሎ የሚኖር ነው። በተጨማሪም አብዛኞቹ የእስላም ሀገራት ሐማስን እንዳሸባሪ አይመድቡትም። ስለዚህ አሳልፈው መስጠት ለነሱ ህጋዊ ወይም ፖለቲካዊ ዕድሚያ አይደለም። ሌላው ሊሰመርበት የሚገባው የዓለም አቀፍ ማህበረሰብ አቋም ነው። እንደ ቱርኪያ፣ ደቡብ አፍሪካ እና ኮሎምቢያ ያሉ ሀገራት የጋዛን ሰብአዊ ችግር በመቃወም ላይ ያተኮሩ ናቸው። የግሎባል ሱመድ ፍሎቲላ 2025 መታገድ ተቃውሞ ቀስቅሷል። ምክንያቱም እነዚህ ሀገራት የእስራኤል እገዳን ህገወጥ እንደሆነ ይቆጥሩታል። ይህ ደግሞ የሐማስን ድጋፍ ከመስጠት ይልቅ የጋዛ ህዝብ ስቃይን መፍታት ላይ ያተኮረ ነው። የተባበሩት መንግስታትና የሰብአዊ መብቶች ድርጅት በጋዛ ያለውን ሰብአዊ ቀውስ ተቃውሟል። ነገር ግን ሐማስን አሳልፎ መስጠት ተግባራዊ አይደለም፣ ምክንያቱም ሐማስ በጋዛ ህዝብ ውስጥ ተዋህዷልና። አንዳንድ ሀገራት እስራኤልን ይደግፋሉ፣ ለምሳሌ አሜሪካ፣ ጀርመን፣ ሌሎች ደግሞ ፓለስቲናን ይደግፋሉ። የልዩነት ሐማስን መግታት ወይ ደግሞ አሳልፎ መስጠት ላይ መግባባትን ያደናቅፋል። እስራኤል የራሷን ደህንነት ለመጠበቅ ሐማስን እንደ ዋነኛ ስጋት የምትመለከተው ናት። የሐማስ የሮኬት ጥቃት የ2023 ጥቃት ይህንን አቋሟን ያጠናክራል። ነገር ግን የእስራኤል እገዳና ጥቃቶች ሰራተኞቿ በሲቪል ህዝብ ላይ ከፍተኛ ጉዳት አስከትሏል። ይህም በዓለም አቀፍ ደረጃ ደግሞ ተቃውሞ አስነስቶባታል። ሐማስ በህዝቡ ውስጥ ተዋህዷል። እናም በነዋሪዎች በገዳው ምክንያት ተስፋ ቆርጠው ሐማስን እንደ አስተዳዳሪያቸው ምልክት ይመለከቱታል። በተጨማሪም ሐማስን መቃወም ለነዋሪዎች እጅግ አደገኛ ነው። በእስላም ሀገራት ውስጥ ስንመለከት የፓለስቲና መንስኤ በእስላም ዓለም ውስጥ ጠንካራ ድጋፍ አለው እናም ሐማስን አሳልፎ መስጠት የህዝብ ተቃውሞም ሊያስነሳ ይችላል። አንዳንድ ሀገራት ሐማስን በፖለቲካዊ ጥቅም ይደግፉታል። ለምሳሌ ኢራን እስራኤልን ለማስቆም ሐማስን ትጠቀማለች። ብዙ ሀገራት እስራኤልን የሚቃወሙት በጋዛ ያለውን ሰብአዊ ቀውስ ምክንያት ነው እንጂ ሐማስን በመደገፍ ላይ አይደለም። ለምሳሌ የግሎባል ሱመድ ፍሎቲላ ተሳታፊዎች የጋዛ ህዝብን ለመርዳት እንጂ ሐማስን ለመደገፍ አልተነሱም። እስራኤል በጋዛ ላይ ያላትን እርምጃ ራሷን ከሐማስና ከሌሎች ቡድኖች ለመከላከል እንደሆነ ትናገራለች። ይህ ግን በአንዳንድ ሀገራት እነ አሜሪካ ያሉ ማለት ነው ይደገፋል። ነገር ግን የጋዛ ነዋሪዎችን ሐማስን አሳልፎ መስጠት አይችሉም። ምክንያቱም በሐማስ ቁጥጥር በገዳው ምክንያት በሚፈጠር ተስፋ መቁረጥና በፍርሃት ምክንያት ነው። የእስላም ሀገራት ሐማስን አሳልፎ ከመስጠት ይልቅ ፖለቲካ መንስኤም በመደገፍ ላይ ያተኮሩ ናቸው። ይህም ለእነሱ ፖለቲካዊና ሃይማኖታዊ ጠቀሜታ አለው። በተጨማሪም የዓለም አቀፍ ማህበረሰብ ተቃውሞ በአብዛኛው በጋዛ ሰብአዊ ቀውስ ላይ ያተኮረ እንጂ ሐማስን በመደገፍ ላይ አይደለም።